እና እኔ ኖርማል ነበር የሚመስለኝ ኪሎዬ ወደ ሰማንያ አራት ኪሎ ይሄዳል ምናምን፣ ግን እኔ እንደዚህ ተጨንቄበት አልነበረም። ግን ካወጣሁኝ በኋላ መድኃኒቱን ቆየ ወደ አራት ወር ምናምን ሳይመጣ ቆየ ማለት ነው። ከዛ በጣም ተጨንቄ ነበር። በጣም ሀሳብ ይዞኝ ነበር። ልክ እንደዚህ ላይብ ላይ እንዳየሽ ወዲያው ነው ገብቼ የጠየኩሽ ምናምን። ከዛ ስለ ወሊድ መከላከያ መጥፎነቶች ምናምን በደንብ እያስረዳሽ ነበር። በመሀል ስጠይቅሽ ነገርሽኝ። ዛ ምን ይሻለኛል መፍትሄው ምንድን ነው ስልሽ፣ እንደዚህ እንደዚህ ሞክሪ ምናምን ብለሽኝ በደንብ አስረዳሽኝ ማለት ነው። ከዛ ወዲያው ጊዜ አላጠፋው ወዲያው ተነስቼ መድሃኒቱን ትሻዩን ነው የሞከርኩት እኔ። ከዛ ልክ እንደዛ ሆኖ በንጋቱ ሲመጣ እየዞርኩኝ ነው ለጓደኞቼ ያወራሁት። እውነት እግዚአብሔርን፣ የምሬን ነው የምልሽ ማለት ነው That's amazing. Oh my God. እና በጣም ደስ ይላል። ከዛ ወዲህ በደንብ ስርዓቱን ጠብቆ እያመጣ ነው ማለት ኖርማል ሆኖ እያመጣ ነው ግን የዛን ጊዜ አይ ቲንክ ሁለት ዙር ምናምን በጣም የሚያስፈራ ነገር ነው። ታይ የሚወጣ እውነቴን። ነው የሆነ ድቡልቡል ነገር አለው ጥቁር ጥቁር የሚመስል ነገር አለው ምናምን። ከዛ በኋላ ነው ኖርማል ሆኖ ኦ እንጂ ኦ ዳስ ዳስ በጣም ኢንተረስቲ ዋው እንግዲህ አንቺ ኢትስ ኢትስ ሃብ ነገር ነው ሰው በጣም ደስ ብሎኛል። እንኳን ደሳለሽ፣ እንኳን ሰራለሽ። በጣም አመሰግናለሁ እና በጣም ስለ ወሊድ መከላከያ ኮንሰብት እንዲኖረኝ ስላደረግሽኝ በጣም አመሰግናለሁ። ከዛ ወዲህ ወሊድ መከላከያ መጠቀም አቁሜያለሁ፣ ወደ ሰባት ወር ምናምን ሆኖኛል። ወ ያለ ወሊድ መከላከያ ነው የምጠቀመው ማለት ነው። እና በጣም ላመሰግን እፈልጋለሁ። ቴንኪው ሶ ማች በጣም ደስ ብሎኛል። ስለ አከበርሽኝ፣ ስለዳመጥሽኝ እንዳንመልሰሽም ያው ሰጀስት ያደረኩትን ነገር ስለሞከርሽ እንደሱ ተሰራልሽ ለተመስለኛል። በጣም አንድ ሰውሀት ስለ ዲቶክስ አንድ ነገር ልጠይቅሽ በዚሁ አጋጣሚ፣ ስለ ዲቶክስ ነው። ዲቶክስ አንድ ሁለት ጊዜ ሞክሬ ነበረ ከዚህ በፊት ማለት ነው። ያው እንትን ካልኩኝ በኋላ ከዛ ሁለቱም ጊዜ ስሞክር ያው የማደርጋቸው እንቅስቃሴዎች አሉ ከጠጣኝ በኋላ ግን ያን እንቅስቃሴ ሳደርግ ሆዴ ነው የሚጮኸው ድምጽ ያሰማል የሆነ ቡቡም የማለት ነገር አለው እንጂ ምንም የሚወጣልኝ ነገር የለም። የጠጣሁትን ውሃ በሽንት መልክ ነው እንጂ የሚወጣው እንደዚህ ሰዎች እንደሚናገሩት የወጣ ቆሻሻ ነገር አላየሁኝም እና ወፍራም ነኝ አሁን ወደ 76 ኪሎ ወርጃለሁ 84 ኪሎ ነበርኩ በሰዓቱ ግን ምንም እንትን ያለ ነገር አላየሁምና ለምን ይሆን ያልሰራልኝ ወር ደግሞ ስቴፕን ትንሽ ቼክ ማድረግ ካለብኝ ነግርኝ እንቅስቃሴ ሰራ ምናምን ብለሻል እና በትክክል ዩቲውብ ላይ ያለውን አላየሽም ማለት ዝም ብሎ እንቅስቃሴ አይደለም የሚሰራ። ለእንትን ላይክ ምን አይነት እንቅስቃሴ መሰራት እንዳለበት እሱን ማየት አለብሽ። ረ አብሬ ብትኩሳል ያለው ላይ ማለት ነው። ብታዩ ጥሩ ነው፣ ዩቲውብ ላይ አለ። ግን ብዙ ጊዜ ስም ሞክረው ሰዎች ሰሞች ይሰራላቸዋል። ዋንቲንግ አይክን ሌላ ምልሽ ነገር ግን ምንድነው ላይክ እንደ እሁድ ዲቶክስ ምታደረጊ ከሆነ ከእሁድ በፊት ላይ ያ ሳምንት ላይ የውሃ ምጠጩ መጠን ብትጨምሪ፣ ንድ ደግሞ የቅጠላቅጠል የጥራጥሬ አመጋገብሽን ብትጨምሪ ጥሩ ነው። ላይክ ሞር ቆሎ ብትመገቢ ይገብሳል አዘስናክ ለምሳሌ ማለት ነው እንደ ጎመን ምናምን ፋይበር ያለው ነገር ብትመገቢ ከውሃው ጋር

ስለ ሄር ግሎ ፋይፍ ፐርሰንት ምን ያለች? ምንድን ነው? ሄር ግሎ ፋይፍ ፐርሰንት ኢትዮጵያ ውስጥ ማይታይ፣ እዚህ ብዙ እንትኖች ኤኒዌይስ፣ ብዙ የፀጉር ቅባቶች ነው የምታዩት። ኢብሪዮንስ ሀስሊንግ ነው የሚሰራው ነገር ምናምን ኖሮት አይደለ አሁን አንድ ያየሁት ምንድነው የኔን ሳያስፈቅዱ የኔን ቪዲዮዎች የኔን ፀጉር ሲጠቀሙ ነበር የራሳቸውን የራሳቸውን ፕሮዳክት ለማስተዋወቅ ማለት ነው ከዛ እነዚህ አጭበርባሪዎች ናቸው ብዬ ቪዲዮ ከሰራው በኋላ ምን ያለ ሌሎች እንትኖችን ኢንፍሉንሰሮችን ደግመው እንትን ብለው ሌሎች ኢንፍሉዌንሰሮችን ብር ሰጥተው ሲያስተዋውቁ ደግሞ አየሁኝ። ያኛውን እንትን ምናምን ላይክ፣ ከመጀመሪያውኑ ለምን እንደዛ አታስተዋውቁ ነበር? ዋይ ቴክ የሰውን ያለ ፍቃዱ ለምን ትወስዳላችሁ? የፀጉር ቪዲዮዎችን እኔ ስለሌላ ነገር እያወራ ያለሁትን ስለሌላ ቅባት እያወራ ያለሁትን ቪዲዮ ወስደው የራሳቸውን ቅባት ይለጥፋሉ። ሰው አይቼዋለሁ። አይታችሁ ታዲያ እና በጣም ነው የገረመኝ። ሶ ሆነስትሊ ላይክ ብር ካላቸው ሰዎች ላይክ የሆነ ፕሮዳክትን ጥሩ ፀጉር ያላቸውን ሰዎች ከፍለው ይህንን ፀጉር እየተቀባው ይህንን ፕሮዳክት እየተጠቀባው ነው ፀጉር ሳደኩት እንድትል ማድረግ ይችላሉ፣ በቀላሉ ሚከፍ ለምን ጀምር ዌል ከስድስት ወር በኋላ ምርቃት አለኝ። ሰው በየቀኑ እየተለማመድኩ ነው ማታ ማታ ላይ ኦቢስሊ። ትናንትና መሄዴ በቦታ ስላለ ነው፣ ግን ዛሬ አንላይቅ የትም መሄዴ በቦታ የለም የሞክርኩ አም ትራይንግ ቱ ፐርፌክት ማይ አርት። እንግዲህ ያንቺን ትጋንስ የኔን የምታሱት እዚህ ጋር ነው። እዚህ ጋር ገብታችሁ አብሰላት የሚለው እዛ ጋ ነው ያለው። ሜካፖችን ስንጠቀም መምረጥ አለብን። ነው አብዛኞቹ ሆርሞን የሚያዛቡ ምናምን ስሩባቸዋል። ስለዚህ ንጹ የሆነውን ሪሰርች አድርጋችሁ ፈልጋችሁ ቢወደድ እንኳን ቢወደድ እንኳን እሱ ብትከፍሉ ይሻላል። ከፍላችሁ ብትጠቀሙ ይሻላል። ዝም ብላችሁ ሜካፕ ከምትጠቀሙ እያልኩኝ እሱ አስተምራለሁ እንጂ የሆነ ነገር እንደዛ ሜካፕ አታርጉ። ምን አቀባኝና አታርጉ። ደስ ካላፍ ታረጋላችሁ። እንደው ሜካፕ መስራት ቢችል በጣም አስተምሮኝ ጉሽዝ ዋይ ዋይ ጋይስ ምንድን ነው እንደዚህ ከፀጉሬ ጋር እንትን አላችሁ እንዴ? ባለው ሁኔታ ዩ ቢካም ሜካፕ አርቲስት ነው። ሲ ቴንክ ዩ ሶፍት ጆይ እንትን ነው የሞከርኩኝ። ነው እንግዲህ ዊል ሲ አክቹዋሊ ዛሬ ዶ ሞር ላይክ ቢጫ ሆኖብኛል። ቢካዝ አይ አድድ ዚስ ቲንግ ይሄንን

ስፍራ ህይወት ቲንክ ዩ ሶ ማች እና ላይ የምርቃት ጊዜ ላይ አንደኛ ልብስ እንመጣለን። አንድ ላይ ቀሚስ ሱፍ ለማድረግ ነው ያሰብኩት። ጥቁር ሱሪ ሱፍ ው የሚደረገው። ሱፍ ሱፍ እንዴት ነው የሚለበስ? ስ እናያለን። ኤንድ ሆነስትሊ በሰባት ወር ውስጥ እንግዲህ ጎበዝ ካልሆንኩኝ ሜካፕ አርቲስት ጋር እንሄዳለን ማለት ነው። ኖ የሀገር ልብስ የሀገር ልብስ ነስ ሁሉም ሰው ነው የሀገር ልብስ የሚያደርገው ሰው አይ ዶ ነው የቀን ሁለት ማድረግ እንፈልግ ነው። ለምረቃት ጊዜ ላይ ማታ ላይ ድግስ ነገር ይኖራል። እዛ ላይ መልበስ ይችላል።

ዳንድሩፍ ድሮፉ መፊት ያለሽ ሽንኩርት ጥሩ ነው። ምናኪ ላይ ሽንኩርት ጥሩ ነው ለዳንድሩፍ። ሁዚ አመሰግናለሁ። የሀይ ቴስቶስትሮን መድኃኒት። ሴት ነች ወንድ ዩኖ ኢትዮጵያውያን አለማችን ላይ ቶፕ ስሪ እንደሆኑ የቴስቶስትሮን መጠናቸው ሰው የኢትዮጵያ ወንዶች ቴስቶስትሮን መጠናቸው በጣም በጣም በጣም ከፍ ያለ ነው። ሰው አለማችን ላይ ከአንድ እስከ ሶስት ነው ሁሌ ያሉት